ሰላም፣ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለተ ሐሙስ ዜናዎቻችን ይዘን ቀርበናል። በቅድሚያም አርስተ ዜናዎቹን የሐማሱ መሪ መሐመድ ሲንዋር ሳይገደል እንዳልቀረ የእስራኤሉ ጠቅላይ ሚኒስትር ገለጹ። በሐረር ከተማ ለጋብቻ ሽምግልና የላከው የኤሌክትሪክ ባለሙያ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ሕይወቱ አለፈ። ሶማሌ ክልል አላስፈላጊ የጋብቻ ወጪን የሚከለክል ደንብ አጸደቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ፕሬዚዳንት ራማፎሳን በጋዜጣዊ መግለጫ አፋጠጡ። በሚቀጥለው ሳምንት በኢየሩሳሌም እንዲጋቡ የነበሩ የእስራኤል ኤምባሲ ሰራተኛ ጥንዶች ተገደሉ። በነዳጅ የሚሰሩ ተሽከርካሪዎችን በአገር ውስጥ ማምረትም ሆነ መገጣጠም ተከለከለ፣ የሚለው የዕለቱ መረጃዎቻችን ናቸው። እንደተለመደው መረጃዎቹ በፍጥነት እንዲደርሰው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ። በሀረር ከተማ ጋብቻ ለመመስረት ሽምግልና ወደ እጮኛው ቤተሰቦች ልኮ የጋብቻውን ጥያቄ እሽታ ባገኘበት ቀን የኤሌክትሪክ ጥገና እያደረገ ያለ ከኤሌክትሪክ ምሰሶ ላይ ወድቆ ህይወቱ አልፏል። በሀረር ከተማ ሀማሬሳ በተባለ ስፍራ የኤሌክትሪክ ጥገና ለማድረግ በመስክ ስራ ላይ የነበረው ያሬድ ጌታቸው የተባለ የኤሌክትሪክ ቴክኒሻን የወጣበት የኤሌክትሪክ ምሰሶ በመውደቁ ህይወቱ ማለፉን የሐረሪ ክልል ፖሊስ ዋና ጠቅላይ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር ጣሶ ቻለው ተናግረዋል። ግለሰቡ የኢትዮጵያ ኤሌክትሪክ ሀረር ቅርንጫፍ ሰራተኛ መሆኑና ሀረር ከተማ አማረሳ አካባቢ ኤሌክትሪክ መቋረጡን በደረሰው ሪፖርት መሰረት ለጥገና በመስክ ስራ ላይ እንዳለ የወጣበት 11 ሜትር የሚረዝመው የኤሌክትሪክ ፖል በመውደቁ አደጋው ሊደርስ ችሏል። ቴክኒሺያኑ ከፖሉ እንደወደቀ ህይወቱን ለማትረፍ በሐረር ጠቅላላ ሆስፒታል ርብርብ ይደረግለትም ሕይወቱን ማትረፍ ሳይችል መቅረጡን ተጠቁሟል። ወጣቱ የኤሌክትሪክ ቴክኒሺያን በ1998 ዓ ም በሐረር ሸንኮር የተባለ ስፍራ የተወለደ ሲሆን ትምህርቱንም ሀረር የሽመቤትና ቤትና ሀረር ቴክኒክና ሙያ ትምህርት ቤት ተከታትሎ እንዳጠናቀቀ የግል ታሪኩ ያስረዳል። የመደበኛ ትምህርቱን እንዳጠናቀቀም በ26 አፍሮጽዮን ኮንስትራክሽን ድርጅት የመቀጠር እድል አግኝቶ ለአራት ዓመታትም አገልግሏል። ከ2011 ጀምሮም በኢትዮጵያ ኤሌክትሪክ አገልግሎት የሀረር ቅርንጫፍ ተቀጥሮ ህይወቱ እስካለፈበት ድረስም ሲያገለግል ቆይቷል። ወጣቱ ቴክኒሽያን ሚስታጅቶ ሽምግልና ልኮ የጋብቻውን ጥያቄ እሽታ ባገኘ የሚገኝበት ዕለት የእልፈቱ ዜና መሰማቱን የሀረሪ ክልል ፖሊስ ዋና ጠቅላይ መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት ኮማንደር ጣሶች አላቸው ተናግረዋል። የሶማሌ ክልል አላስፈላጊ ጋብቻ ወጪዎችን የሚከለክል ደንብ አጸደቀ። የሶማሌ ክልል የወጣቶችን የጋብቻ ጫና ለመቀነስ አላስፈላጊ የጋብቻ ወጪዎችን የሚከለክል ደንብ ማጽደቁ የተገለጸ ሲሆን ደንቡ መጣስ የገንዘብና እስር ቅጣት ያስከትላለም ተብሏል። የክልሉ የሃይማኖትና ባህላዊ መሪዎች ጋብቻን ተከትሎ የሚወጣውን የተጋነነ ወጪ በመቀነስ ወጣቶች ከትዳር እንዳይሸሹ ማድረግ ያስፈልጋል ብለዋል። የአማሮ የእስልምና ምክር ቤት ከጋብቻ በፊት ግመል ማረድ እንዲሁም በሚታጩበት ወቅት የሚሰጡ የተለያዩ ውድ ስጦታዎችን ቅዱሱ የጋብቻ ስነ ስርዓት ላይ አስገዳጅ የገንዘብ ጫና እንዲፈጠር አድርጓል በሚል ስጋት ነው አዋጁ ሊወጣ የቻለው። አዋጁ በተለይም ገቢቲ ተብሎ የሚጠራውንና የሙሽራው ቤተሰብ ለሙሽራው ጎረቤቶች ተመላላሽ የግመል ጥሎች ስርዓት ማህበራዊ ጫናን ያሳድራል በማለት ማስቀረቱ ተዘግቧል። የክልሉ የሃይማኖትና ባህላዊ መሪዎች ህጉን መጣስ የገንዘብና የእስር ቅጣት ሊያስከትል እንደሚችል ማስጠንቀቃቸው ተዘግ ተዘግቧል። የእስራኤሉ መሪ ኔታንያሁ የሐማሱን መሪ የሆነው መሃመድ ሲንዋር ሳይገደል አልቀረም ብሏል። የሐማስ መሪ መሐመድ ሲንዋር ባለፈው ሳምንት በእስራኤል መከላከያ ኃይል ሳይገደል እንዳልቀረ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጋዜጠኞች ተናግረዋል። ኔታንያሁ በሰጡት መግለጫ በአስር ሺዎች የሚቆጠሩ አሸባሪዎችን አስወግደናል ብለዋል። ኔታንያሁ አክለውም የሐማስን መሪ መሐመድ ሲንዋርን ጨምሮ ሌሎች የሐማስ አመራሮች መገደላቸውን ተናግረዋል። መሐመድ ሲንዋር ተብሎ የተጠቀሰው የሐማስ መሪ በደቡባዊው ጋዛ በእስራኤል መከላከያ እየተገደለው የቀድሞው የሐማስ መሪ የሀያ ሲንዋር ወንድም ነው። መቀመጫውን ለንደን ያደረገው የሳውዲ አረቢያ የዜና ማሰራጫ አሻር ቃላውሳት የመሐመድ ሲንዋር ሞት ከሁለት ቀናት በፊት ለቤተሰቦቻቸው መርዶ መነገሩን ምንጮች ጠቅሶ ዘጀሩሳሌም ፖስት ዘግቧል። የሐማስ የፖለቲካ ቢሮ ኃላፊ የሆኑት ኦሳማ ሐምዳን በበኩላቸው ለቴህራን ታይምስ እንደተናገሩት ይህ እስራኤል በሆስፒታል ላይ የደረሰውን የቦምብ ፍንዳታ ለመሸፈን ያቀናበረችው ውሸት መሆኑን ተናግሯል። በጋዛ የሚ ገኘው ወንድማችን መሃመድ ሲንዋር በህይወት አለ ያሉት ኃላፊው አሁንም ጠላትን በጽኑ ይዋጋል ሲሉ አብራርተዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ወደ ዋሽንግተን በማቅናት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተወያይቷል። ከቅርብ ጊዜያት ወዲህ በሁለቱ ሀገራት መካከል እየተካረረ የመጣውን ውጥረት ለማርገብ በሚል ነው ውይይት ያደረጉት። በነጭ ደቡብ አፍሪካውያን ላይ ንብረታቸውን የመቀማትና የዘር መጨፍጨፍ እየተካሄደ ነው በሚል አሜሪካ ደቡብ አፍሪካን ስትከስ ቆይታለች። በነጭ ደቡብ አፍሪካውያን ላይ ግፍ እየደረሰ ነው የሚለው ሀሳብ ያቀረቡትና አሜሪካ ፊቷን በደቡብ አፍሪካ ላይ ታዞር በብርቱ እየሰሩት ደግሞ በደቡብ አፍሪካ እድገትና ውልደታቸው የሆነው ቢሊየነሩና በዶናልድ ትራምፕ የተሾሙት ኤሎን መስክ ናቸው። ከዚህ ክስና ተደጋጋሚ ማስጠንቀቂያ በኋላም ባለፈው ጊዜ 60 ነጭ ደቡብ አፍሪካውያን ወደ አሜሪካ እንደተጓዙና አቀባበል እንደተደረገላቸው ይታወሳል። ደቡብ አፍሪካ በሌላ ጎን በነጮች ላይ የደረሰ አንዳች የዘር ጭፍጨፋም ሆነ መድሎ የለም፣ የሐሰት መረጃ ነው፣ የሸሹትም ቢሆን ፈሪ ናቸው ስትል ክሱን ስታጣጥል ቆይታለች። ይህንን ውዝግብ ለማርገብ ታዲያ በራማፎሳና ትራምፕ መካከል ውይይት ተደርጓል። የሚዲያ የቀጥታ ሽፋን ባገኘው በዚህ ውይይት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግፍ ደርሶብናል የሚሉ ነጭ ደቡብ አፍሪካውያንን በየመንገዱ ሲቃወሙ የሚያሳይ ተንቀሳቃሽ ምስልና ተገድሏል ያሏቸውን ነጭ ደቡብ አፍሪካንን ገበሬዎች ምስልም ለሚዲያና ለራማፎሳ በማሳየት ፕሬዚዳንቱን ለማሸማቀቅ ሞክረዋል። ይህም ሳያንስ ይህ የተፈጸመው የነጭ ደቡብ አፍሪካንን የዘር ጭፍጨፋ በትክክል የት እንደሆነ ባለ አቅም ማብራሪያ ግን እፈልጋለሁ ሲሉ ራማፎሳን አፋጠዋል። ራማፎሳን በተቃራኒው በትራምፕ በዚህ ሁሉ ድርጊት ሳይደናገጡ በመረጋጋት ምላሽ ሰጥተዋል። ይህ የተመለከቱት በቪዲዮም የነበረው ንግግር የመንግስታችን ፖሊሲ አይደለም። ሁሉንም አካታችና ባለብዙ ወገን የዲሞክራሲ ስርዓት ባለቤት ነን። በዚህ ሁሉም ራሱን በነፃነት የመግለጽ መብት ተሰጥቶታል ብለዋል። ከዶናልድ ትራምፕ በኋላ በጋዜጠኞች በተደጋጋሚ ነጮች ተለይተው ተጨፍጭ ተጨፈዋል እንዲሁም መሬታቸው ተነጥቀዋል የሚሉት ጥያቄዎች የደቡብ አፍሪካውያንን ፕሬዝዳንት ለማፋጠጥ ሙከራ ሲያደርጉ ታይተዋል። የዶናልድ ትራምፕና የሲሪል ራማፎዛ ውይይት በዚሁ በኦቫል ቤተመንግስት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 ሁለት የእስራኤል ኤምባሲ ሰራተኞች ዋሽንግተን በሚገኘው የአሄዱ ሙዚየም አካባቢ በጥይት መገደላቸው ተገለጸ። የሜትሮፖሊታን ፖሊስ አዛዥ ፓሜላ ስሚዝ ለጋዜጠኞች እንደገለጹት በግድያው ዙሪያ አንድ ተጠርጣሪ በቁጥጥር ስር ውሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ መሰል ግድያዎችን በፍጥነት መቆም እንዳለባቸው ጽፈዋል። ጥላቻና አክራሪነት በአሜሪካ ውስጥ ቦታ የላቸውም ያሉት ፕሬዚዳንቱ ለተጎጂዎች ቤተሰቦች መጽናናትን በመመኘት እንደዚህ አይነት ነገሮች ሊከሰቱ መቻላቸው በጣም ያሳዝናል ብለዋል። የእስራኤል አምባሳደር የሼል ሌይተር በበኩላ ቸው የተገደሉት ወጣቶች በሚቀጥለው ሳምንት ኢየሩሳሌም ውስጥ ሊጋቡ የነበሩ ጥንዶች እንደሆኑ ተናግረዋል። እነሱ በዋሽንግተን የባህል ማዕከል ሊዝናኑ የመጡ ቆንጆ ጥንዶች ነበሩም ብለዋል። ከንቲባ ሙሪኤል ቦውሰር ድርጊቱን በማውገዝ በከተማ ላይ ምንም አይነት ቀጣይነት ያለው አደጋ እንደሌለ ለህብረተሰቡ አረጋግጠዋል። ጠቅላይ አቃቢ ህግ ተጠርጣሪው ከተከሰሰ በህግ በተፈቀደው ሙሉ መጠን እንደሚከሰስ ተናግረዋል። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ሁዋንጃን ኩባንያ ከጄሲ አይወን ኩባንያ ጋር በመተባበር የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቅበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረትም የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን። የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ አገር ውስጥ እንዲገቡ ነው ብለዋል። ባለፉት አምስትና ስድስት ዓመታት የውጭ ቀጥተኛ ኢንቨስትመንት ለመጨመር ሲባል ከ50 ዓመትና ከዚያ በላይ ተክልክለው የቆዩ ስራዎችን መፍቀዳቸውን የተናገሩት ኮሚሽነሩ የኢንቨስትመንት ሕጎችን ማሻሻል ለውጭ ኢንቨስተሮች ተክልክለው የነበሩ የስራ መስኮችን መፍቀድና ሌሎች ተያያዥ ለውጦችን መደረጋቸውንም ተናግሯል። የኢንዱስትሪ ፓርኮች ወደ ልዩ ኢኮኖሚ ዞን እንዲቀየሩ በመደረጉ ምክንያት በልዩ የኢኮኖሚ ዞኖች የተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሬ ሙሉ ለሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክ እንደተፈቀደላቸውም ኮሚሽነሩ ገልጸዋል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በርዋ ሁሴን በቻይናው ሁዋንጂ ኩባንያ የኤሌክትሪክ ተሽከርካሪ ምርቶች ለገበያ ማስታወቂያ መድረክ ላይ ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታትና የውጭ ኢንቨስትመንትን ለመጨመር ያ አስር ዓመታት እቅድ ተዘጋጅቶ እየተተገበረ መሆኑን ተናግረዋል። ሙሉ ለሙሉ በአገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ታክስ አይከፍሉም። በፈጣን ቻርጅንግ የሚሰሩ ከሆነም ሙሉ ለሙሉ ከታክስ ነፃ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ ለሙሉ በውጭ አገር የተገጣጠሙ ከሆነ ደግሞ 15 በመቶ ብቻ የጉንዱ ቀረጥ ይከፍላሉ በማለት ሚኒስትር ዴታው ገልጿል። በቀጣዮቹ አስር ዓመታት ውስጥ የኤሌክትሪክ ተሽከርካሪዎች ቁጥር 500 ሺህ የማድረስ እቅድ አለን። አሁን ቁጥራቸው ከ111 ሺህ በላይ ደርሷል፣ ሲሉ ተናግረዋል። እስካሁን ስትከታተሉት የነበረው የዕለተ ሐሙስ መረጃዎቻችን እዚህ ላይ ይጠናቀቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ እንዲደርሱ መረጃዎቹን ያደርጉ።